የመሬት ሊዝ ጨረታ ተወዳዳሪዎቻችን ስሜ ክብሮም አሰፋ እባላለሁ። በአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ የጨረታ ኮሚቴ ሰብሳቢ ነው። ባለፈው የመጀመሪያው ምዕራፍ ላይ እንዳቀረብ ነው በመሬት ሊዝ ጨረታ ላይ ለመወዳደር አንድ ተጫራች ምንድነው ማሟላት ያለበት ሳያሟላ ሲቀር ውድቅ ሊያደርጉ የሚያስችሉ ምክንያቶች ምንድን ናቸው የሚለውን በዝርዝር አይተናል። ዛሬ ልናቀርብላችሁ የምንፈልገው በመሬት ሊዝ ጨረታ የሚወዳደር አንድ ተጫራች የጨረታ ሰነድ ሲመልስ ፖስታ ውስጥ የሚያስገባቸው ነገሮች ምንድን ናቸው፣ ሂደቱስ ምን ይመስላል የሚለውን ነገር በዝርዝር ለማየት እንሞክራለን። መልካም ቆይታ እንላቸው። የመሬት ሊዝ ጨረታዎች ለተጫራቾች ሲቀርቡ በአዲስ ልሳን ጋዜጣ ነው ማስታወቂያ የምናወጣው። በአዲስ ልሳን ጋዜጣ ውስጥ ከወጣበት ቀን ጀምሮ ባሉ አስር ተከታታይ የስራ ቀናቶች ውስጥ ላይ አየር ላይ ይውላል ጋዜጣው። ስለዚህ እዛ ጋዜጣ ላይ ሙሉ መስፈርቶች የት ክፍለ ከተማ ላይ ምን ያክል ካሬ ቦታ እንደተዘጋጀ በግልጽ ይጻፋል እዛ ላይ አለ። የሲፒኦ መጠኑ ይጻፋል። የአቅም ማሳያ መጠኑ ይጻፋል። እስከ ስንት ያክል ድረስ ነው መገንባት የሚችሉትን ሙሉ መረጃ የሚሰጥ ነው አዲስ ልሳን ጋዜጣ ላይ እንዲወጣ የሚደረገው ተጫራቾች እሱን በደንብ አድርገው ማየት አካባቢውንም ማወቅ ይጠበቅባቸዋል። ማለው ቦታውን የሚገኝበት ክፍለ ከተማ ሂደው ፕሮግራም ይወጣለ። በሳምንት ሶስት ቀናቶች ይኖራሉ። በነዛ ሶስት ቀናቶች ክፍለ ከተሞች ሰዎች ይሄን አዘጋጅተው ይጠብቃሉ። ተጫራቾች ቦታውን ሂደው ማየት ይጠብቅባቸዋል። አንድ ተጫራጭ ፖስታው ጋር ሲመለስ ዋና ትኩረት አድርጎ ማየት ያለባቸው ነገር አንደኛ የዋጋ መስጫ መመለሻ ሰነድ አለች። ቢሮ በራሱ ማህተም አትሞ ያዘጋጀው እዛ ያሉትን መስፈርቶች የሚጠቅሱትን ነገር ንጹህ በሆነ እጅ ጽሁፍ ስርዝ ድልዝ በሌለበት መልኩ በፊርማ በተረጋገጠ መሞላቱን ማረጋገጥ ይገባቸዋል። ሲፒኦ መኖሩን ማረጋገጥ ይገባቸዋል። የአቅም ማሳያ መኖሩን ማረጋገጥ ይጠበቅባቸዋል። መታወቂያ ኮፒ ማያያዛቸውን ማረጋገጥ ይጠበቅባቸዋል። ተወካይ ከሆነ ውክልናውን ማያያዝ ይጠበቅበታል። የፒኤልሲዎች ከሆኑ ደግሞ የመመስረቻ ጽሁፋቸው እና የመተዳደሪያ ደንባቸውን እዛ ያለው አካላቶች ስልጣናቸውን በግልጽ የሚገልጽ ማያያዝ ይጠበቅባቸዋል። የቴሌብር ደረሰኝ የተገዛበትን ማያያዝ ይጠበቅበታል። እነዚህም ነገሮች ከፖስታው ጋር መግባት አለባቸው ማለት ነው። ይሄ ፖስታ የምንለው ነገር በሁለት መልኩ ነው መዘጋጀት ያለበት፣ አንደኛ ኦሪጂናል ነው። ኦሪጂናሉ ሙሉ ለሙሉ የኦሪጂናሉ ያልናቸውን ነገር በአንድ ፖስታ ተደርጎ ይታሸጋሉ። የኦሪጂናሉ ተመሳሳይ ምንም ሳይዛባ ራሱ በቁጥሩ ልክ እዛ ውስጥ ያለውን ሰነድ ጽሑፉም ሁሉ እንደተጠበቀ ሆኖ ኮፒ ተደርጎ በሌላ ፖስታ ይዘጋጃል። ሁለት ፖስታዎች ይሆናሉ። እነዚህን ሁለት ፖስታዎች በአንድ ተለቅ ባለ ፖስታ ውስጥ አስገብቶ አሽጎ ማስገባት ያስፈልጋል። እዚህ ላይ ግን መታወቅ ያለበት ፖስታዎቹ ላይ የተጫራቹ ስም፣ የተወዳደረበት የቦታ ኮድ፣ የተወዳደረበት የጨረታ ቁጥር መጻፍ ያስፈልጋቸዋል ነው። ስለዚህ ይህን የሚጽፉት ነገር ሶስት ፖስታ ጋር ነው የሚጽፉት ማለት ነው። አንደኛ ኦርጂናሉ ያልነው ጋር፣ ሁለተኛ የዚህ ኦርጂናሉ ግልባጭ ኮፒው ጋር ይጻፋል። እነዚህን የተጻፉት በአንድ ተለቀዋለ ፖስታ ላይ ገብቶ ይታሸግና ዋና የታሸገበት ላይም የተጫራቹ ስም ቦታ ኮዱ እና የጨረታ ቁጥሩ በግልጽ መጻፍ አለበት። አንድ የጨረታ ከሚያሰርዙ ነገሮች ውስጥ እነዚህ ሳይጻፉ ሲቀር የትኛው ቦታ ላይ እንደተወዳደረ ስለማይታወቅ ውድቅ ነው የሚደረገው ገና ከመነሻት። ስለዚህ ይህን የጨረታ ኮድ ያለመጻፍ ከጨረታ ውጭም ስለሚያደርግ ተጫራቾች በጥንቃቄ ይህን መሙላት አለባቸው ማለት ሁለተኛ ነገር ተጫራቾች እዚህ ላይ ማየት ያለባቸው በዚች በአስር ቀን በተሰጣቸው ጊዜ ገደብ ውስጥ ላይ ያላቸውን ቦታዎችን አይተው ዋጋ ሰጥተው ሲጨርሱ እኛ አንድ ቀን ነው፣ የመጨረሻ አስረኛዋ ቀን ነው ፖስታቸውን የሚመልሱት። በዛችው ቀን ላይ ፖስታቸውን አሽገው እየመጡ በየተዘጋጀው የክፍለ ከተማ መወዳደሪያ ሳጥን፣ ሳጥኑ ፊት ለፊት ላይ የኮዱን ክፍለ ከተማም ስለሚገለጽ ያንን እያዩ ማስገባት። አንዱ እዚህ ላይ ስህተት የሚያጋጥመው ለምሳሌ የካ ክፍለ ከተማ ላይ መወዳደር የፈለገ ሰው የካ ክፍለ ከተማ ላይ የተዘጋጀው ሳጥን ላይ ማስገባት እየተገባበት አዲስ ከተማ ላይ ሄዶ ያስገባ ይችላል ማለት ነው። ስለዚህ የሚከፈትበት ቀን የተለያየ ቀን ስለሚሆን ያነሰው ባይ ዲፎልት ወደ አቂ ይሆናል ማለት ነው። ስለዚህ ፖስት የተዘጋጀው ሳጥን ላይ የተለጠፉ ክፍለ ከተሞች ኮዱን በደንብ ማየት ይኖርባቸዋል። ስለዚህ ይሄን ባለማድረግ የሚፈጠር ስህተቶች ወይንም ከውድድር ውጭ ስለሚሆኑ ይሄን ማየት ያስፈልጋል። አንድ ቀን ይሰጣል እስከ አስራ አንድ ተኩል ድረስ ነው። 11 ተኩል ሲሆን ይታሸጋል። ጨረታው 11 ተኩል ከታሸገ በኋላ ባለው በማግስቱ ባለው የሥራ ቀን ውስጥ ነው የምንከፍተው። ስለዚህ እዛ ስንከፍት አዳራሽ ላይ ተጫራቾች በሚወጣው ጊዜያዊ ፕሮግራም መሰረት አዳራሾች ላይ ያለው ላይ መገኘት አለባቸው። የጨረታ ሂደቱ ግልጽ ነው። የመሬት ልማት አስተዳደር እስካሁን በሚያከናውናቸው ጨረታዎች ግልጽ፣ ለህብረተሰቡ በሚታይ መልኩ ሰፊ አዳራሽ ውስጥ ላይ ነው የሚከናወነው። ስለዚህ እዛ አዳራሹ ላይ በፕሮግራማቸው መሰረት የየክፍለ ከተሞች እንደ መሬት እንደምናቀርበው ብዛት የሚወሰን ሆኖ ፕሮግራሙን ግን በግልጽ ስለምናሳውቅ ፖስታ ሲመልሱም ስለሚያውቁት ስለሚለጠፍ በዛ መሰረት አዳራሽ ላይ መገኘት አለባቸው ነው። የመጀመሪያው ቀን አዳራሽ ጋር ሲገኝ ከመሀላቸው ላይ ታዛቢ እናስመርጣለን። ታዛቢ ላይ የሚፈልጉትን ሰው አስመርጠው ሂደቱ ምን እንደሚመስል ማየት ይችላሉ። እያንዳንዱ ሂደት ግልጽ በሆነ መልክ ይታያል። የጨረታ ኮሚቴው ከፍቶ ካቀረ በኋላ ጊዜያዊ ውጤት ይገለጻል። ጊዜያዊ ውጤት ማለት ያው ቃሉ እንደሚገልጸው ጊዜያዊ ነው። ጊዜያዊ ውጤቱ በፓወርፖይንት ተዘጋጅቶ ዲስፕሌይ ለህብረተሰቡ እዛው ላለው ለተጫራቾች ይታያል። ዳታ ኢንኮደሮች እዛው ኦንላይን ባለው ያስገባሉ። አስገብቶ የመጨረሻ ውጤቱ እዛው ይገለጻል ማለት ነው። የጊዜያዊ ውጤቱ ይገለጻል። ጊዜያዊ ውጤቱ ላይ ያገኙት ነጥብ ይታወቃል። ማለት ይሄ ማለት ግን ጊዜያዊ ውጤት ማለት የመጨረሻ ውጤት ነው ማለት ነው አይደል? በዚሁ ውጤት ከገለጽን በኋላ ባሉት አምስት የሥራ ቀናት ውስጥ ላይ ቅሬታ ማቅረቢያ ጊዜ አለ ነው። ኢንኮርስ እናደርግ ልነሳሳት እንችላለን። የቁጥር ማስገባት ላይ ወይ የማጣራት ሂደቱ ላይ ልነሳሳት እንችላለን። እነሱን ሂደቶች ላይ ስህተት ያጋጠመው ግለሰብ ካለ ተጫራች ካለ በአምስት የስራ ቀናት ውስጥ ላይ ቀርቦ ቅሬታውን ያቀርባል። ቅሬታውን ይታይለታል። ስለዚህ ሲታይ ያንን ስህተት ከተገኘ የውጤት መገለባበጦች ወይም የተወሰነ መልኩ መስተካከል ሊኖር ይችላል ማለት ነው። ስለዚህ የመጨረሻ ውጤት የምንለው እኛ በአዲስ ልሳን ጋዜጣ ሲወጣ ነው። ስለዚህ የአዲስ ልሳን ጋዜጣ ከማውጣታችን በፊት የጨረታ ኮሚቴው የጨረታ ሂደቱን ከውጤቱ ጋር ያጋጠመው ችግር ምን እንደሚመስል ቅሬታ ያቀረበ ካለም ቅሬታቸውን ታይቶ የተፈታበት አግባብ ካለ የተፈታበት መልኩ በግልጽ ተገልጾ ለቢሮ ስትራቴጂክ ካውንስል ያቀርባል። የጨረታ ኮሚቴው የቢሮ ስትራቴጂክ ካውንስል በተሰጠው ቀን ውስጥ ላይ አይቶ ውሳኔ ያሳልፋል። ያንን ውሳኔ ካሳለፈ በኋላ ለህትመት ወደ አዲስ ልሳን ሲወጣ ያን ጊዜ ነው ያን ጨረታ ህጋዊ አሸናፊ ተብሎ የሚለየው። በዚህ ጨረታ ላይ የምትሳተፉ መልካም የውድድር ጊዜ እንዲሆንላችሁ እመኝላችኋለሁ። አመሰግናለሁ።